ወድ ቤተሰቦቻችን ዛሬ ሌት ባለ ቪዲዮ እኛ ፋዘር ስለ ሀገር እንግዲህ አባቢን ዛሬ ፕራንክ ልናደርገው አስበናል። ው ቅዱሴው የመጣው ወጣ ብሏ ሻወር ዛሬ ምን አለ መሰላችሁ፣ ፋዘርን በተለየ መንገድ እስካሁን የማላውቀው ነገር ነው። ፋዘር ና ጭቅጭቅ ማለት ነው ስሜት ያለው ይቆጣል? አይቆጣም? ማንን ነው የሚቆጣ የሚለውን ደግሞ አብራችሁን የምታዩ ይሆናል። ቪዲዮውን እስከመጨረሻው እንደተሰልፉ ተከታተሉ። እስኪ ዛሬ ቀውጤ እናደርገዋለን። እንግዲህ አብራችሁን ቆዩ። የካሜራ ሁኔታ ብዙ ምቹ ባይሆንም እንግዲህ እናንተ ተረዱታላችሁ። መልካም ቆይታ። ፒስ ይመቻቸው። እናሳቀዋለን

ወይ ስራ ትችል፣ ቤት ቁጭ ብላ እየዋለች ስራ ነው። እናቷ ምክንያት ይሄ አሁን እኮ ስራ ሊፈጥርልሽ ነው። እስኪ እንግዲህ አሁን አቢ ከፍከፍ ይበልና እሱም ሶ ዝሮ ይሳል እንደ ድሮ ሊመች ነዋ። እንደ ድሮ ሊመች ነዋ። ልጅ ደግሞ ተቸግሮ ነው የሚታደግ

እንደዚህ ነው። ደም ከደም ማለት ቀር ነው ወንድ ልጅ ካልደም ነው አባቱ አባቱ እንደዚህ ነው የሚሻለው። አባቢ ባይዞ ዛሬ ማለት በሚገርም ሁኔታ ፕራንክ ተደርጓል። ፕራንክ ምንድን ነው? ቀልዴን ነው ጨዋታ ነው። ይሄው ካሜራ እ እስኪ ነገ ደሞ ፌመስ ነው ጉድ እንዳትሰራ ከኛ ጋር መምዳት ስራው የኔ አባት ማለት ነው ትሰራለህ፣ አውቃለሁ። ስለዚህ ይህ ቪዲዮ ማለት ነው ሰላሳሽና ያሽ ቅጠል ከኛ ጋር ትስክት አብረህ ትሰራለህ ማለት ነው። አትሄድም ወደዛ አብረህ አትሄድም፣ ከኛ ጋር ትሰራለህ። ኧረ ሞራል ኧረ ሞራል እዚህ መኖር ሰላም አለ። እስኪ ፋዘርና እኔ እንመሳሰላለን ወይስ? እስኪ ሀሳብ አስተያየታችሁን። አባቴ ነው እንግዲህ ዛሬ ሁላችሁም ሰምታችሁታል እንግዲህ ያው ውድ ተመልካቾቻችን በዛ አጋጣሚ ሀሳብ አስተያየታችሁን መስጠት ከመስጠት እንዳትቆጠቡ በማለት የፋዘርን መልእክት ስሙና እንዘጋለን ማለት ነው። ሰላም በላችሁ። ሰላም እንዴት ናችሁ ቤተሰቦች? እንዴት ናችሁ ቤተሰቦች? ዛሬ ይህን ቪዲዮ መቶ ሺዩና ሰብስክራይብ፣ ኮሜንት አድርጉላቸው። በል ይህን ቪዲዮ ይሁና መቶ ሺህ እይታ ካል መቶ ሺህ እይታ አድርሱት። ኮሜንት ሀሳብ አስተያየታችሁን ስጡ። እናመሰግናለን እንወዳለን እንግዲህ